እሺ ውዶችዬ፣ አሁን በክፍል ሁለት እንዳይበዛባችሁ እንዲያትሰላችሁ ቆርጠነዋል ያቆምነው። አምናው ቤተሰብም አምኖት ስሚ ዞር ብላ ሽማግሌ በስማችን ይሁን ስትል ያንን ቤት፣ አይ እሱማ አይከድያም፣ እኔ አቀዋለሁ፣ በጣም ነው የማምነው። በዛ ላይ ምሏል፣ ባልዮው ምሏል። ቤተሰብና ለቤተሰብም ስለሚተዋወቅ አምነውታል ማለት ነው። ስለዚህ አዲ በሽ ምንም አያደርግም። ቤትሽ ቤትሽ ነው፣ ዝም ብለሽ ተቀመጭ ቤትሽ አሏት። ስሙ ሳይዞር ቀረ። ከዛ በኋላ ስሙን ሳያዞርልሽ ምን ሆነ ኖራችሁ? አብራችሁ መኪናው ተገዛ ወይስ ትሮ ሼድ ነው የሚለው ነው የምትቀጠይት? ነው ያ መኪና ያው ሊገዛ እቅድ እንትን ከአጎቴ ጋር ያው እንግዲህ የሱ እቅድ ሳይሆን ይሄ የአጎቴ እቅድ ነው የሚሆነው እሱማ ያው ሽሽ ነው እንጂ እናደርገዋለን ነው እንጂ የማረጉን ነገር በጣም እንትን ብሎታል ማለት ነው፣ ሰርዞታል። እና ከዛ ያንን ሪከርድ ለእህቶቹ ሪከርድ ያርጎ ያ ሪከርድ መኪና ልገዛ ነበረ፣ መኪና ገዝቼ ልሰራ ነበረ ግን መኪና ተገዛሁ ደሞ በአባቴ ስም ነው፣ በነሱ ወይም በእሷ ስም አላረግም አይቀርብም። ከዛ ያንን ስሰማ በቃ ምንም ማድረግ አልቻልኩም። ለቀስ ለቀስኩና ብቻዬን ለሱም አልነገርኩትም፣ አልቅሼ ዝም አልኩኝ። ከዛ ያንኑ ዝም ብሎ ይሆናል እያልኩኝ ለሰውም ሳላዋራ ዝም ብዬ በራሴ ከሳኡዲ አረቢያ እንዲላክለት ጓደኛ እናግራለሁ እያለ ከሳውዲ አረቢያ እንዲላክለት ጓደኛ እናግራለሁ መንጃ ፈቃድ እ መስሎኛል እንዴ? ሲለኝ መሰለኝ። ጓደኛውንም አንዴ አንዴ ሲያናግረው እንደዚያ እያለ ነው የሚያናግረው። ከዛ ያው በአርባ አምስት ቀን ክትባት ነበር የልጅ ክትባት፣ እና ያንን ክትባት አስከተብን፣ አብረን ጤና ጣቢያ ሄድን፣ አስከተብን ተመለስ። የዛን ሁለታ የዛን ሁለታ ማታ ሄድ ነው ማለት ነው። ቅያሬ ልብስ ብቻ ነው አንድ ልብስ ብቻ ነው። ሲሄር ነግሮሻል ማለት ነው? አዎ፣ ሊሄድ ነው አዲስ አበባ መንጃ ፍቃዴን ኮ ከዛ ስላላኩልኝ ይዙ መንጃ ፍቃዴን ልይዝ ነው የዋጎትሽ ነው። እንደዚህ ስለሆነ መንጃ ፍቃዴን ቶሎ መያዝ አለብኝ አለኝ። እሺ ብዬ አልኩት። ከዛ እሱ ሲሄድ እኔም ባተናነቀኝ በቃ፣ እውነቱን ነው ብዬ አልኩኝ ማለት ነው። እንደዚህ ሲለኝ እውነትም አሁን አሰበ አሁን በቃ ስራ ለመስራት አሰበ ብዬ ያው ወደዛው ነበር እንትን ያልኩት ማለት ነው። ከዛ ከሄደ በኋላ ያው ስልክም ጠፋ፣ ስልክ ጠፋ። ያው በሶስት ቀኑ ወደ ሌላ ጉዞ እንዲሄድ የሰማሁኝ። ከዛ ያው ከሌላ ጉዞ ማለት ወደዛው ወደ ባህር ወደ ጅቡቲ ምናምን ደርሷል ምናምን የሚል ወሬ ተሰማ። ምንም ሰው አይናገረኝም ምንም ሳይል ብቻ አያናግርም። ቤት ውስጥ ምንም ነገር የለም፣ በቃ የሚበላ ራሱ የሚበላ የሚጠጣ በቃ የለም። ልጆች፣ ሁለት ልጆች አሉ እንግዲህ። አንዲቱ ገና ራስ ብሁብ ብትሆንም ይታሰብ ነበር። በሁለት ልጆች እንትን ይታሰብ ነበር። ምንም ነገር ሳያዘጋጅ ነው እንጂ ባዶ ጥሎ የሚሄደው ማለት ነው። ከዛ ያው ጅቡቲ እንደደረሰ ኢንፎርሜሽን ደረሰ፣ ከሱ ሳይሆን ያው ከሌላ ዝም ብዬ ከሌላ እንደዚህ ደርሷል ምናምን የሚወሩ የሰማሁ። ከዛ አባቱ መጣ እንዲው ጥሎ ሸሪ ምናምን አለ። እኔ ምን አውቃለሁ፣ ጥሎ የሚደው ይሆን እንዲያልኩት የሆነ ተረት ደረዘብኝ። ምን አይነት ጥሎሽ ተሄድማ አህያ አስሮብሽ ሄድ አለ ምን ማለት ነው? እኔ ስለማላውቀው ምን ማለት ነው? ይሄ ሰውዬ እንደዛ ያለ ሂሳብ ብዬ በሆዴ በቃ እንትን ተቀመጥኩ። ከዛ ያው ባህር እንደገባ ሰማ፣ ባህሩን ተሻግሮ ሄደ። ከዛ ከሄደ በወሩ ነው እዛ የገባው። ወሩን ሙሉ በቃ ኔ ሳለቅስ ያው ሁሉንም ምረስቼ ደህና ይግባኝ እያልኩኝ ሳለቅስ ዱዐ ሳረግ ሳለቅስ እነዚያን ሁለት ጨቅላዎች ይዙ ሳለቅስ ባዶ ቤት ማለት ነው። እዛ የምበላው ራሱ ሳጣ አባቱ ጤፍ ጫና ጭኖ መጣ። የራሱን ማለት ነው፣ እዛ ጭኖ መጣ። ያንን ለጊዜው ተጠቀምኩኝ። ከዛ በወሩ እዛው ሳውዲ ያገባ ማለት ነው። ከዘመዶቹ ጋር ተገናኝ ተገናኘ በገባ በማግስቱ ደወለልኝ። ደወለልኝማ ሰላም ነው የሚያወራኝ። በቃ እንደዚህ ዋሽቼሽ ስለመጣሁኝ ይቅርታ ምናምን አለኝ። እሺ፣ እኔም እሺ። ግን ዋሽተኸኝ ስለሄድክ በጣም ልቤ ተሰብሯል። እንዴት ዋሽተኸኝ ትሄዳለህ? እንዴት ወላሂ እያልክ እንዴት እንደዚህ አይነት ጥላቤ ተሄደ ያለ ብዬ በጣም እንደተቀየምኩ ነገርኩት። ከዛ ቤተሰብ እና ቤተሰብ ደግሞ በባህል ተገጫጭተው ነበረ። ያንን ሽምግልና ለእሁድ ተቀጥሯል ምናምን ስላለ ዝግት አደረገው ባል። አዎ ስልክም ዘጋብኝ። ከዛ እነሱ ያው ተሸማቀሉ። እሁድ መጣ ሽምግልና ተተባለ። እኛ ምን ማለት ነው እኔ ምንም አላሰብኩም፣ እንዴ እንደዚህ አይነት እንትን ይመጣል ብዬ ምንም አላሰብኩም። ከዛ ሽምግልና ላይ መቀመጡን አልቀመጥም አለ። ፍርድ ቤት ነው የሚሄዱ። ማን ነው እንደዚህ የሚሄዱ? አባት እሱ አባት። አዎ ፍርድ ቤት ነው የሚሄዱ እና ሽምግልና ቤት ቢሆን እንጂ እንዴት ፍርድ ቤት ነው አለ። አባቴ በቤትም አልገባም፣ ፍርድ ቤት ምን አዲስ ነገር አለ እንዴ? አዲስ ነገር ይዘሀል እንዴ ሲለው፣ አዎ ምን ይዘሀል? ፍቱ ፍቱ ብሏል። እሽ እዛ መለስ ሳለና አባቴ እኔም ጠየቀ፣ እናግረሻዋለሁ ፍቱ አይዞሽ ምናምን ሲለኝ ነበረ። እኔ ምን አውቃለሁ እያልኩት አይ እንደዛ ብለለች። አሀ እንግዲህ ታዲያ እንደዛ ከሆነ ሀሳቡን ይሄን ምን ላለነስ ሴት ልጅ ወንድ ፈታለሁ ካለመችስ እንዴት ይሆናል? እሺ ነው ትነገራል ማለት። እዛ እነሱ ተያይዘው ቁጭ ብል ሲሄዱ ይህ በሰዓቱ ያው የደማራስ ስለሆንኩኝ ደሜ ገና አልደረቀም። እነሱ ሄዱ። ፊርማ የፍች ፊርማ መንገድ ላይ ተበልቼ መንገድ ላይ ፈርም ተል አ ፊርማውም ለምን እንዲሆን አላወቁ። ፈርም ዝም ብዬ ፈርሜ ሰጠኋቸው። ከዚያ እንዲሁ ዝም ብለው ምንም ምንም በቃ ምንም ስላልሆነ ቤተሰብም አፈረ። በቃ እኔም ቀጥ ብለው እራሱ ማየት አልቻሉም። እነሱ ናቸው ያጠፉት። እንደዚህ እሷ እንኳን ትንሽ እንትን ብላ ነበረ። እኛ ግን እንዲያው እንዴት ይሄንን ሰው አመነ? ወላህ እያለ ሶስት ወላህ እያለ እንዴት ሙስሊም ይዋሻሉ? ሙስሊም ይዋሻል እንዴ? ወላህ ብሎ ሶስት ወላህ ብሎ ይዋሻል እንዴ እያሉ እነሱም በጣም ተገረሙ፣ በጣም ተደነቁ። ከዛ እቃ ነበረ። ከዛ የላት ነው እቃ ነበረ። ያንን እቃ ግማሹ ከእሱ ቤተሰቦች ጋር ገጠር ነው፣ ግማሹ ደግሞ እዚሁ ለጊዜ ያመጣሁት እቃ ነበረ። ያንን ማንኪያ ሳይቀር ተካፈሉ። ቤተሰቦቹ ቤተሰቦቹ ማንኪያ ሳይቀር ተካፈሉ ወሰዱ። ከዛ እኔን ምን አለሽ በባዶ ብር ነበረ እንግዲህ፣ ተሳስበን ያለ ብር ነበረ። ያው እንዲሁ አስራ ዘጠኝ አመት ሙሉ ከሱ ጋር ያኖርኩት እንዲሁ ዝም ብሎ የለም ብዬሽ አለሁ። ግን ትንሽ ብር ደግሞ አለች የተባለችውን ብር ያችን ብር በአካውንቱ የነበረችውን ብር በሌላ ሰው ስም አዙሮ ነው የሄደው። በአንቺም አላደረግም ልጆችም አሉ ብሎ ሞትንም አላሰበም። ልጆችን በእኔ ያርጋሉ አላለም። ያንም በማንኛውም ሰው አስተላልፎ እሱ አካውንት ላይ ማለት መኪናም ሊገዙ በሸር ስላሰቡ በጋራ ትንሽ ብር ይኖራል መኪና እንዲያቅሙ መኪና ስለታሰበ ያንም ባንኪም አላስተላለፈ በሌላ ሰው እዛ በሌላ ሰው ስም አርጎ ሊገዙ ግን፣ እነዚህን ሰዎች ምን እናርጋቸው? በህግ በህግ አይገኙም ባላህ ነበረ እንግዲህ አላህን ፈርተው እንትን እንላለን። ተግባብተንን፣ ይፋታለን ፍትህም እንደሆነ ተግባብተን እንግዲህ በእምነታችን ነበረ ያሰብ ነው። በጣም እምነትን በጣም ከባድ እንደሆነ እነሱ ጋር እምነት ነገር፣ በቃ የእምነት ነገር እነሱ ጋር ምን እንደሆነ ተረድተናል፣ በምን እንደሆነ በህግ አንዳኛቸው በህግ ምንም ነገር የምናገኘው ነገር የለም። ሲኖር ነው ምስክር ሲኖር ነው በህግ ምስክር ምስክርም ሆነ ምንም ሆነ ምስክር እኮ ወይም የሆነ መረጃ ሲኖር ሊሆን ይችላል በህግ ሊያስጠይቃቸው የሚችለው እናንተ ደግሞ አምናችኋል ሙሉ። ከዛ እንደ መጣሁኝ ሰርቪስ ሰርቻለሁ። ሰርቪስ ያው ቦታው ላይ ማለት ነው። ያንን ሰርቪስ አሰርቼ አስመርቼ በር ገጥሜ ምናምን ነው እንግዲህ፣ ከዛ ያወጣሁት ማለት ነው። ቤት የምንኖርበት ቤት እነሱ የሰሩት ነው። በፊት ያንን እንኳን ምስክር ቤት ሰርቻለሁ ብለች ምስክር ያ ምስክር ይሆን ነበረ። ግን ቦታና ቤቱ የሚለው ቤተሰብ እሱን በአባቱ ስም ማለት ነው። እና ደግሞ ህግ ደግሞ ያችንን ቅጫ ነው እውነትና ነው ትንዝሽ ነው እንድንቀርብ የማኝ ምናምን የሚለው ነገር አይሰራም ያልኩት በጣም ቅጣም ባሮ ሲጠፋን ምን እናርግ፣ ትንሽ እንኳን እነዚህን ሰው ትንሽ እንኳን ይዘሽ እንድትወጪ ምን እናርግ። እነሱ ያሉትን ትንሽ እሺ እሺ ተበድለሽ እያለ ግን እነሱ ያሉ በቃ እሺ ያሉትን በቃ እሺ እሺ በይና የሰጡሽን ይስጡሽ ነው የሰጡሽን ይስጡሽ ነው። ከነሱ ጋር በቃ መገላገል ነው የሚሻለው አሉ መጨረሻ ላይ የሚሉት ቅብሎ ሲጠፋቸው ማለት ነው። እንዲህ አስራ አንድ አመት እዛ ኑሮ እንዲሁ መቅረት ማለት በጣም ያሳዝናል። ሰዎች በጣም ነው የሚያሳዝነው። በተለይ ደግሞ ባመንሽ ሰው መከዳት ከባሉ እና ችግር የለውም፣ ቀጥሉ። ከዛ ያው እንደዛ እንትን ተባለ ወጣሁ። ከዛ ቤቱም ልጆቹን ይዛ ታሳድጋል አሉም፣ በቃ ቤቱን ለቀሽ ወጣሽ አሁን ውጪ፣ ያለዛ ፖሊስ ነው የማመጣው አይባሉ ተቋማትሽ ማለት ነው። እንግዲህ ልጆቹም ይንከራተታሉ ይጎዳሉ ማለት የለም። ምን አይነት አስተሳሰብ እንደው በጣም ይገርማል። ልጆችሽን ይዘሽ ውጪ፣ ፖሊስ እናመጣለን። የሁለት ልጆች እናት ማለት ነው። ለአንቺስ ተይው፣ ቢያንስ ለልጆቻቸውም አላሰቡም። እሱም ለነገሩ አባት ያላሰበውም እኮ እንዴት ሌላ ሲያስባል ብለሽ ታስቢያለሽ? ቅድሚያ አባት እየሆነ እዚህ መሰረት መሆን የነበረበት እሺ ከዛ ያንን እንግዲህ ያው ሂሳብ ሲታሰብ ያች ትንሽ ብር እንግዲህ እነሱ ያመኑበትን ትንሽ ብርን ሊሰጡን ያው በዘመድም በሽማግሌም ተለማምጠን ምናምን ትንሽ ብር ያው ይገባታል የተባለውን ሊሰጡን እንትን አሉ፣ ወሰኑ። እነሱ ቤተሰቦቹ ከዚ ያችን የጤፍ ብር አስብብ ይሰጡል። ያችን አስፈጭቶ ያመጣት ማለት ነው። ዛችን ቅርሱ ያኔ መንገዱ ነው ይዟት የመጣት ነው። አሰበች ያችን ማስበው ተቀበሉ ያኔ መንገዱ ነው ያችን ያሰፈ መንገዱ ተቀበሉ። እና አልহামዱሊላ ዛሬ ዝደርሰናል ግን በሰዓቱ ግን የኢትዮጵያ ሰውም እኔ እንጃ አንዴ ገና አዲስ እንደመጣው ይኖር ወይ ነገር የተከሰተው ከዛ ጋር ብዙ ቆይቻለሁ በቃ ሰው ሲያገኘኝ የሰው እንትን ራሱ በጣም ነው፣ ጥያቄው በጣም ከባድ ነው። እንዴት እንደዚህ ዝልቶ ያደረግሻል? እንዴት እንደዚህ ሆነሻለሁ? የእውነት እውነት እንደዚህ ሆነሻለሁ? የሚጠይቀኝ ሰው ሆኑ። በራስሽ ጉዳት በላይ ደግሞ ሰው የሚሰጥሽ እንትን በጣም ሰው የሚሰጠኝ ይች ኮ ይህን ያክል ተቀምጣ ኮ ምንም መኖሪያ መቀመጫ የሌላት ናት። በጣም እኮ ሴት ጉዳይ ሰው ናት። ምናምን እያሉ ሰው በጣም ሲጎዳኝ ነበረ ነበር። እና እንደገናም ደግሞ የሚገርምሽ ደግሞ እህቶቹ ይሰድቡ ነበር፣ በስልክ እዛ ውጭ ያሉት ማለት ነው። እነሶች ቤት ያለው ባል ፈልጊ ፈልጊ፣ እስኪ እንግዲህ ዞር ዞር እያልሽ ፈልጊ ምናምን አሉ ነበር። እና በቃ የእኔን ህሊና ማቁሰል በጣም በጸሀፊ በጣም ማልቀስ ማልቀስ በቃ የሰውን እንትን ያስለቅሰኝ ነበር። እና ደግሞ አዲስ ሕይወት ይመጣል ብዬ የማያስብኩኝ ነበር። በቃ ስለተጎዳማ፣ ጨለማ ሕይወት ውስጥ ነበር። ችግር ሲመጣ እንዴት ነው? ሲያልፍ ነው ሁሉም የሚወራው። አሁን እኮ እዚህ ላይ ቁጭ ብለሽ ለማውራት ይቻልሽ ሁሉም ነገር ስላለፈ ነው። አሁንስ ይሄ ሁሉ ሕይወት አሳልፈሻል። ተይው፣ ብዙ ነገር ሊኖር ይችላል አሁን ላይ በቃ እንዴት ነው ያ ነገር አልፎ እንዴት ትኖር ያለሽ? አሁን እኔ እህቶቼን የምመክረው ሳውዲ አረቢያ ያሉት እህቶቼን የምመክረው ሰርተው ለወንድ የሚባለውን ነገር ትንሽ ቢያስብበት ጥሩ ነው። አዎ ምክንያቱም እሷ በጣም በጣም ታማኝ የተባለ በጣም በሰውም ጋር ሆነ በእኔም ጋር ሆነ ታማኝ የተባለ ሰው ነው። እንግዲህ እኔ እንደዚህ ያደርገው ማለት ነው። በጣም ከሃዲ ከቤተሰብ ጀምሮ በጣም ከሀዲ ሞላበት ቤተሰብ ነው። በቃ እንደዚህ ያደረገኝ ማለት ነው። እና እንደው ሰርተው በራሳቸው ሰርተው ለራሳቸው የሚለውን ነገር ቢያዙ ወትሩ ጥሩ ነው። ወዲ ጋር ብቻ ራሱ መግባት እኔ እንጃ አልመክራቸውም። እዛ ሆኖ ወዲ ጋር ብቻ መግባት አልመክራቸውም። በቃ ሰርተው እዚህ ያለሙበትን አላማ ቢያሳቁ በጣም ነው ደስ የሚለኝ። እና በጣም ከባድ ነው። እንዲሁ እንዲሁ ወደ ጋብቻ እንዲገቡ አልነበራቸውም። ጋብቻ ታገቡም አገራቸው መተው በስነስርዓት ቤተሰብ አላማቸውን አሳኩ በኋላ ቢሆን ጥሩ ነው፣ ቢሆን ጥሩ ነው። አዎ። እና ደግሞ አሁን ይሄ ሁሉ ያወራ ነው ለእናንተ ነው፣ ለምን ያስተምራል ብላን ስላሰብ። ምን ሺህ ጊዜ ቢታመን ሰው ሰው ነውና ፈራሽ ነው፣ ቃሉን ያፈርሳል ማለት ነው። እና ራሳችሁን ተሆናችሁ ደግሞ ራሳችሁን ትልቅ ቦታ ታደረሳችሁ፣ ማንም ይፈልጋችኋል፣ ማንም ያከብራችኋል። ስለዚህ ራሳችሁን አክብሩ፣ ጠንክራችሁ ስሩ፣ አላማችሁን ለራሳችሁ ኑሩ። ነው የኛ የዛሬው እንትናችን። እናመሰግናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።